ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአዲስ አበባ ከተማ አስተዳደር የተገነባውን የህጻናትና ወጣቶች ቲያትር ኮምፕሌክስ መርቀው ከፍተዋል። ሙሉ በሙሉ ለቲያትርና ሲኒማ ዓላማ የተገነባው ኮምፕሌክሱ ለኪነ ጥበብ ስራዎች እንዲመች ዘመኑን በሚመጥን ደረጃ የተገነባ ነው። መንግስት ባለፉት የለውጥ ዓመታት ትኩረት ከሰጠባቸው ዘርፎች አንዱ ኪነ ጥበብ መሆኑን የተናገሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኮምፕሌክሱ ተጠናቆ መመረቅም ይህንን ያሳያል ብለዋል። ኪነ በኢላማ ሳይሆን ባላማ ነው መመራት የሚገባው። ለዚህም መንግስት የሚጠበቅበትን ሁሉ ያደርጋል። ይህ ዘመኑን የዋጀ እጅግ ዘመናዊ የኪነጥበብ ማዕከል መገንባት መንግስት ለዘርፉ የሰጠውን ትኩረት አጉልቶ ያሳያል። የኪነ ጥበብ ማኅበረሰቡ እነዚህን ተቋማት ተጠቅሞ የዘመን አሻራ እንደሚያሳርፍ ተስፋ አደርጋለሁ። አዲስ አበባ ለኪነ ጥበብ የምትመች ከተማ እየሆነች መምጣቷን በማንሳትም ይህንን ለሀገር ግንባታ በሚጠቅም መልኩ መጠቀም ያስፈልጋል ነው ያሉት። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኮምፕሌክሱን ከቢሮክራሲ በጸዳ መልኩ በጋራ በመጠቀም አንጋፋዎቹ የኪነ ጥበብ ባለሙያዎች ወጣቶችን ሊያሰለጥኑ፣ ጀማሪዎቹን ሊያበረታቱ እንደሚገባም አሳስበዋል። የተገነቡትን የኪነ ጥበብ ስፍራዎች ከያንያን እንዲጠቀሙባቸው ምቹ ሁኔታዎችን እንፍጠር፣ ቢሮክራሲውን እናስወግድ ለኪነ ጥበብ የተሰራው ለኪነ ጥበብ ብቻ እንጠቀም። በየአካባቢው ያሉ አማተር ከያንያን እናበረታታቸው። አንጋፋዎቹ ወጣቶችን እንዲያሰለጥኑበት እናድርግ። ጥያቄን አዳምጦ ተገቢ ምላሽ መስጠት የመንግስታችን መገለጫ ሆኗል፣ ያሉት ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ናቸው። ኪነ ጥበብ ለሀገር ልማትና እድገት የሚበጁ ሀሳቦችን ስታንጸባርቅ ቆይታለች፣ ያሉት ከንቲባዋ የማዕከሉ መገንባት ዘርፉን የበለጠ ለማሳደግ ያግዛል ብለዋል። ኪነ ጥበብ ሀገር ስትለማ ስትቀየር፣ እዚሁ መድረክ ላይ እንደተመለከትነው አወድሳ ታሰርጻለች። ሳይሰራ ሲቀር ደግሞ በቁጭት በእንጉርጉሮ ትወቅሳለች ለስራም ታነሳሳለች። ለአብነትም አባይ ስም ነው እንጂ ምን ሰርቷል አገሩ ብላይ ወቅሰችውን ያክል አሁን ደግሞ የጋራ አሻራችንን በጋራ ተረባርበን ችለን ስታይ አባይ የኢትዮጵያ የማንሰራረት አብሳሪ አባይ የኢትዮጵያ ብርሃን ብላ ታስደምጠን ጀምራለች። በመሆኑ ኪነጥበብ መሰል ሚናዋን በተገቢ ሁኔታ እንድትወጣ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 ኪነ ጥበብን ለመደገፍ በቀጣይም በትኩረት እንደሚሰራ ተገልጿል።